ሰላም እንዴት አላችሁ? ወዳጆቼ እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ቻናሉ ደግሞ የሜላት ለማ ቻናል ነው፣ የሜል ስፓይስ ቲቪ ቻናል አይደለም። እንግዲህ ለመጀመሪያ ጊዜ እኔን የምታዩ ልጆች ካላችሁ ሜል ስፓይስ ቲቪ የሚባል የምግብ ስራ የማሳይበት ቻናል አለኝ። ስለዚህ ምግብ እና ምግብ ነገር ማወቅ የምትፈልጉ ከሆነ ሚል ስፓይስ ቲቪ ላይ እየሄዳችሁ ሰብስክራይብ አድርጉ ብየላለሁኝ። በዚህ ቻናል ደግሞ የተለያየ ርዕስ የምናነሳበት ነሳበት እናንተንም ሀሳብ በቪዲዮ እንደዚህ የማቀርብበት፣ እንዲሁም ደግሞ ብዙ ነገሮችን የምንወያይበት ቻናል ይሆናል ማለት ነው። ስለዚህ እንደዚህ አይነት ነገር ደግሞ ማየት የምትፈልጉ ሰዎች፣ ስለተለያየ ነገር መወያየት የምትፈልጉ ሰዎች ማለት ለማ ቻናል ይህንን ቻናልም ሰብስክራይብ እያረጋችሁ የዚህ ቻናል ቤተሰቡ ነው ብየላለሁኝ እንዲሁም ፕሮግራሙን ከወዳችሁ ላይክ ማድረጋችሁን እንዳርሱ፣ እንደውም ከመጀመራችሁ በፊት እየረሳችሁ ስለምትወጡ ከመጀመራችሁ በፊት ቪዲዮውን ላይክ ማድረጋችሁን አትርሱ። ለማንኛውም ዛሬ የመጣሁበት ርዕስ እንደመሰላችሁ፣ ወደ ሶሻል ሚዲያ የእኛንና የቤተሰቦቻችንን ፎቶ ከማውጣታችን በፊት ምን ምን መጠንቀቅ አለብን የሚለውን ነገር ለመጥቀስ ነው ለእናንተ የመጣሁት ማለት ነው። የእውነት እንደዚህ አይነት ነገር በዚህ ዘመን በ2025 ማውራት የለብንም ነበር ነገር ግን በእኛ ኮሚኒቲ ስቲል እስካሁን ይህን ነገር የሚያደረግ ሰው ስላለ የሚያጠፋ ሰው ስላለ ስለዚህ ደግሞ እንደው የማንቂያ ደወል ቢሆን ወይም ደግሞ የኔን ሀሳብ ብገልጽ ብዬ ማሰብ ነው። እናንተም ደግሞ አስተያየታችሁን አስተያየት መስጫው ላይ ያስቀምጡልኝ ይ በዚህ በዚህ እኮ ምክንያት ነው። በዚህ በዚህ ምክንያት ጥቅም አለው የምትሉት ነገር ካለ ማለት ነው። ወይም ደግሞ ጥቅም አንጻር ብቻ ሳይሆን የእናንተን ማንኛውም ማየት አስተያየታችሁን እንማማርበታለን እና ከታች ብታስቀምጡልኝ በጣም ደስ ይለኛል። ለማንኛውም ወደ ሶሻል ሚዲያ የቤተሰብን የራሳችን እንኳን አይደለም ምርጫችን ስለሆነ የራጭኛን ማለት ነው። የቤተሰብ ፒክቸር ወይም ደግሞ ቪዲዮ ስናወጣ ማወቅ ያለብን ነገር የመጀመሪያው ነገር ከኛ ቁጥር ውጭ እንደሚሆን ማወቅ መቻል አለብን። አንዴ ከወጣን በኋላ ልንቆጣጠረው እንደማንችል ማወቅ መቻል አለብን። አንዴ ከወጣ በኋላ ማንም ሰው ብድግ አድርጎ የተለያየ ነገር ሊሰራ ይችላል፣ የተለያየ ነገር ሊያረግ ይችላል፣ የተለያየ አስተያየት ሊሰጥ ይችላል። እና ያንን ነገር ከቁጥራችን ውጭ ሊሆን እንደሚችል አስቀድመን ማወቅ መቻል አለብን። ሁለተኛው ነገር ለምሳሌ ግብዣ ይሆና የሆነ ነገር ይሆንና ብቻ ለማንኛውም በሆነ አጋጣሚ ብዙ አሁን የሰርግ የምናምን አያለው፣ ሁልጊዜ ሲወጣ ማለት ነው። ስናወጣ ሁሉም የፋሚሊ ሜምበር ወይም ደግሞ እዛ ጋ የነበረ ሰው ሁሉ ሁሉም ሰው ቪዲዮ አፕሎድ እንዲደረግለት ወይም ደግሞ ሶሻል ሚዲያ ላይ ፎቶ እንዲወጣ ይፈልጋሉ የሚለውን ነገር ጠንቅቀን ማወቅ አለብን። የእውነት የሰው ፕራይቬሲ መንካት ነው። ለምሳሌ እኔ ፌመስ መሆን ህልሜ ሊሆን ይችላል፣ ባለቤቴ የማይፈልግ ሊሆን ይችላል። ወይም ደግሞ የቅርብ የራሴ ወይ እናቴ ወይ ህቴ ሳምባዲ ላይፈልግ ይችላል። ስለዚህ ሪስፔክት ማድረግ አለብን። በተለይ በተለይ ደግሞ አንደር ኤጅ የሆኑ ልጆቻችን ፒክቸር ወይም ቪዲዮ ስናወጣ የእውነት በጣም መጠንቀቅ መቻል አለብን። ለምን አነሰም በዛም አቴንሽን ፍለጋ ነው ሶሻል ሚዲያ የምንወጣው ወይም ደግሞ የሆነ ፒክቸር ወይ ቪዲዮ የምናወጣው አቴንሽን ፍለጋ ስላችሁ፣ በመጥፎ እንዳታዩት። ለምሳሌ ልበላችሁና እኔ በሜል ስፓይስ ቲቪ አንድ ምግብ ሰርቼ ወደ እናንተ ስለቅ ማለት ነው የእናንተን አቴንሽን ፍለጋ ነው፣ ምንም ጥያቄ የለውም። እናንተን አትራክት ባረኩ ቁጥር፣ እናንተ ቪዲዮን ባያችሁ ቁጥር አንደኛው እኔ ገንዘብ አገኛለሁ አይደለም እንዴ ለዛም ነው እኮ የተደጋገመ ሬሲፒ እንዳለቅ ሁሉ ጊዜ አዲስ አዲስ ሬሲፒ እያወጣው የምለቀው ለዛም ነው በየትኛው በኩል ፎቶ ባነሳው አትራክት ያደርጋል ይሄ ይሄ ሳህን ምግብ ብዬ በቃ ተጨንቄ ምናምን ነገር ኤዲቲንጉ ምናምን በጣም ጊዜ ፌሽተን እኮ ኤዲት አርገን ምናምን እንለቀው እናንተን አትራክት ባደረገው ቁጥር የእናንተን አቴንሽን ባገኘ ቁጥር የኛ ደግሞ እኔ ደግሞ ሳንቲም ስለማገኝ ነው አንደኛው ሁለተኛው ነገር ምግቡን የምታውቁትም ቢሆን ለማለቃቃት ለማለቃቃት ኢንስፓይር ሊያደርጋችሁ ደግማችሁ እንድትሰሩ ከረሳችሁት፣ እማታውቁት ደግሞ ካላችሁ እንድንማማርበት አዲስ ነገር እንደዚህ የሚሰራል እኮ እኔ እኮ እንደዚህ ይሰራል። እናንተስ እንዴት ነው የምትሰሩት? ስሩት፣ እኔን ጠቅሙኛል፣ ተጠቅሙበት ብዬ በማሰብ ነው አይደል የምለቀው። ስለዚህ ይሄን ነገር መዘንጋት የለበትም። አቴንሽን ሲባል ሁሌ መጥፎ ነገር አድርገን ማሰብ የለብንም። ስለዚህ ይሄንን ነገር ግን ሳደርግ መጨረሻ ላይ በዛ ምግብ ማንኛውም አይነት አስተያየት ቢመጣ ኃላፊነት ወስጄ ነው ልቀበል አስተያየታችሁን ማለት ነው ጥሩም ሆነ መጥፎም ሆነ ኦፍኮርስ በመከባበር መጥፎም ቢሆን ክብር ባለው መንገድ ቢነገረኝ ደስ ይለኛል። ግን ደግሞ ሁሉም ሰው ሪስፔክትፉል ሊሆን ብዬ ልል አልችልም። ይሄማ በቃ አለምን አለማመን ነው። አለም ላይ የተለያየ ሰው አለ። ስለዚህ አንዱ ደጅ ያለበት መቶ የፈለገውን ነገር ሊናገር ይችላል። ያ ነገር እንኳን ቢመጣ እኔ እንደማልሰበር እኔ ሞራሌ እንደማይነካ በቃ ከአስተያየት ነው ብዬ ከማሰብ ውጪ እንደማይሰብረኝ በማሰብ ነው። ኃላፊነት ብቻ ልወስድ አስቤ ነው ማለት አንድ ምግብ ሳወጣ፣ በዛ ምግብ ማንኛውም አይነት አስተያየት ቢመጣ ኃላፊነቱ የኔ ነው። በቃ ያንን አስቤ ነው። ስለዚህ ይህን ስለ ምግብ ያወራችሁ ምንድን ነው መሰላችሁ? የልጆችን ፎቶ ወይ ቪዲዮ ሳወጣ፣ ልክ እንደ ምግብ ሁሉ ማለት ነው። ሪስፔክትፉል ባልሆነ መንገድ የሆነ ሲሆን ነገር ልናገር ይችላል ልጆቼን እኔ ያንን ነገር ልቀበለው እችላለሁ አይደል? መቼም አቴንሽን ፍለጋ ብላችሁ ኦፍኮርስ አቴንሽን ፍለጋ ነው። ወይም አሁንም ፒክቸሩም ቢሆንም ወይም ቪዲዮም ቢሆን ሌላ ነገር ፍለጋ አይደለም። መቼም ልጆቼን ፎቶኮፒ አድርጋችሁ አትሰሯቸውም እኮ ግን ሳወጣ የሆነ ፒክቸር ወይ ቪዲዮ አስተያየት የግድ እጠብቃለሁ። ስለዚህ አስተያየት ደግሞ ሁሉ ጥሩ ነው ብዬ ማሰብ የለብኝም። የሆነ ሰው በመጥፎ ሊናገርብኝ ይችላል። ትክክል ነው እያልኳቸው አይደለም ሰውየው ግን ደግሞ ልንቋጠረው አንችልም። በቃ የእሱ ጸባይ ነው። ስለዚህ የሚመጣውን አስተያየት እኔ ልቀበል እችላለሁ። ልጆቼ ግን ጫንቃላቸው ያንን ነገር ሊሸከሙ ይችሉታል ቆዳቸው ወፍራም ነው የሚለውን ነገር ጠንቀን ማወቅ አለብን፣ እንጂ ከወጣ በኋላ ካደረገም በኋላ ወደዛ ወደዚህ ምን ምንም ዋጋ የለውም። እኛ እሺ፣ ልጆቻችን ግን ምንድን ነው ፈልገው አይደለም። ስለዚህ መጠቀመቻ አለብን። ኢቭን ፈልገው እንኳን ቢሆን የእኔ ልጅ አንዷ ትንሿ በጣም ነው የምትወዱት፣ የሁለተኛዋ ማለት ነው። ሁለት ልጆች አሉ በነገራችን ላይ ማታቁ። ልጆች ካላችሁ መውጣት ቪዲዮ ላይ ምናምን ደኔ ነገራት በቃ ደስ ያታል አይነት ነገር እና እንገዛትና እናስቀምጠዋለን። ግን አሁን ባወጣት ነገ ማለት ነው የሆነ አደግ ነገር ስትል የሆነ ዊርድ ነገር ሊመስላት ይችላል ለምንድን ያወጣሽማ የሚል ብትለኝ ትችላለች አይፈልገሽ ነው ብላት ብዙ ፈልጌ አይከልከልኳት ነገር አለ ለምሳሌ ጣፋጭ ብላት ከልክያት አለ ይፈልጋሉ ልጆች አላለ ለምሳሌ ስልክ የሚያዝ ይከለከላሉ እንዲህ ብዙ ነገር ከልክለሽ ነበረ ለምን ቪዲዮም ሲሆን እኔም ብፈልግም አልከለከልሽኝም ነበረ ብትለይ ወይ ገንዘብ ለማግኘት ብለሽ የለቀቅሽ ብትለይ ምንድን መልሴ ምንድን የሚሆነው ስለዚህ መልስም ማዘጋጅት አለባችሁ እሺም ቢሉ እንኳን አንደሬጅ እስከሆኑ ድረስ ኃላፊነት እስካለባችሁ ድረስ በጣም በማስተዋል መሆን መቻል አለበን። አንዴ ቪዲዮ ከወጣ በኋላ እንትና እንደዚህ ያለኝ እንደዚህ ነው እኔ ባላሰብኩት መንገድ ቅብር ጥስዮ ምን ጥስዮ ብንል ምንም ዋጋ የለውም። ካታስትሮፊ ልናደረግ እንችላለን ልጆቻችንን። ልጆች ደግሞ በጣም ብዙ ጊዜ ነው ሀሳባቸውን የሚቀይሩት። ትናንት የለበሱትን ሮዝ ቀሚስ እንኳን ዛሬ ደግሞ አይለብሱ። ትንሽ አደግ ሲሉ አይለብሱትም፣ አይወዱትም እንምንዱ መሆን እንኳን ትፈልጋለ እኮ ሲባሉ እንኳን በቃ አንዴ ዶክተር ናቸው፣ አንዴ ፓይለት ናቸው፣ አንዴ ጸጉር ሰሪ ናቸው፣ አንዴ ምግብ ሰሪ ናቸው እና በየጊዜው ነው የሚቀያይሩት። እና ዛሬ እሺ ብለው እንኳን ወደው እንኳን ቢወጡ ማለት ነው የሆነ ቪዲዮን ብትለቁ፣ ነገ ደግሞ ያ ነገር ሊያቆጫቻቸው ይችላል እና እሱን ነገር በጣም በማስተዋል ቢሆን፣ ለማንኛውም ኤኒ ፒክቸር ሆነ ቪዲዮ ስናወጣ፣ ከእጃችን አንዴ ከወጣ በኋላ ሪስክ ነው። እኛ ፈልገን ነው ልጆቻችን ግን የልጆቻችንን ሕይወት ግን ሪስክ ውስጥ ምክንያቱም እንደነገርኳችሁ ቆዳቸው ላይችል ይችላል፣ እንደኛ ወፍራም ቆዳ ላይኖራቸው ይችላል፣ ጫንቃቸው ላይሸከም ይችላል። በትምህርት ቤት ቡሊ ሊደረጉ ይችላሉ። ተውት ትምህርት ቤቱን፣ እራሳቸው እያዩ ቪዲዮቸውን ላይደሰቱበት ይችላሉ። ስለዚህ በማስተዋል አድርጉ ብዬ እላለሁኝ። ይሄን ነገር የሆነ ዛሬ ቁጭ ለመወያየት አለብን ብዬ አላስብም። ግን አንዳንድ ሰው ራሱ ያወጣና ከዛ በኋላ እኔ ባላሰብኩት መንገድ እኔን ሊያሸማቀቁ የሚሞክሩ ሰዎች አሉ። እናው ኃላፊነቱ የናንት ናል። የልጆቻችሁን ነገር ያለማውጣት የእናንተ ፋንታ እንጂ የሌላ ሰው ፋንታ አይደለም። ሁሉም ሰው በክብር ማ ሊያናግራችሁ አይችልም። ይሄን ደግሞ የምንድነው የትራፊክ ላይ መብራት ነው። ሁሉም ሰው የሚያውቀው ግልጽ ነገር ነው። ዓለም ላይ ሁሉም ማለት ሁሉም ሰው ጥሩ ይሁንልኝ ብሎ ማለት ዓለምን እንደ መካድ ነው። ስለዚህ ባልሆነ ነገር ያልሆነ ምክንያት ከመስጠት ይልቅ ኃላፊነቱን ወስዳችሁ የተከሰተ ነገር እንኳን ካለ ነገ ላለማጥፋት ለራሳችሁ ኃላፊነት ወስዳችሁ ነገ ላለ ማጥፋት ወስኑ እንጂ እኔ ለማሸማቀቅ ነው ወደዛ ነው ወደዚ ነው እናንተ ያላወጣችሁትን ህይወት ማንም ከቤታችሁ ሊያወጣው አይችልም። ደግሞ እድለኛ ድለኛ አይደል እንዴ? እንደ ውጭ ዓለም እንኳን ፌመሶች እንኳን ብትሆኑ ማለት ነው። ሴሌብሪቲ እንኳን ብትሆኑ እንደ ውጭ ዓለም እኔ ፓፓራሺ ምናምን ተብሎ ከኤርፖርት ስትመጡ ከቤታችሁ ስትወጡ ምናምን የሚቀርጻችሁ የሚያወጣችሁ ምናምን ሰው የለም። ስለዚህ ይሄን ህይወት እንጆ ያርጉት። ፌመስ ሆናችሁ በጸጥ ያለ ህይወት መኖራችሁን በእውነት ነው የምነግራችሁ። እንደገና ደግሞ ራስንም ማክበር ቆንጆ ነው። አንዳንድ ጊዜ ማይሆን ነገር ይዛችሁ አትውጡ። እኔ አንዳንድ ጊዜ ቲክቶክ ላይ ቲክቶክ ድሬስ ኮድ በኖሮ ብዬ የምመኝ በቀናለሁ ወይ ይች ልጅ ኧረ ስልኳን ብትነጠቅ ምን አለበት ደግሞ አንዴ ካያችሁ በሌላ ቀን የሚመጣው እሱ ነው ብዙም አይደለም ቲክቶክ ግን ባየው ቁጥር ተደጋሞ ይመጣላቸዋል አንዳንድ ነገር ማለት ነው በፒጃማ ምናምን የሆነ ነገር የሚደንሱ ከዛ ልጆቻቸው ከጎን አድርገው የሚያሳዩት ልጆች ሰዎች አሉ በአንድ እዚህ ጋ አሁን ሊገልጽላችሁ በማልችለው መልኩ ያደነሳሳቸው የዳንሳቸው ስልት ራሱ በቃ ሽምቅቅ እንደ ሴት የሚያሸማቅቅ ነገር የሚያደርጉ ልጆች አሉ የእውነት ነው የምነግራችሁ እንደ ወንድ በጣም ብልግና ነገር የሚያወሩ አባቶች አሉ፣ በልጆቻቸው ያሳያሉ። ያ እንዴት ነው የሚሆነው? ስለዚህ ኃላፊነቱ የራሳችሁ ነው። ና ካረጋችሁ በኋላ ኃላፊነቱ ወስዶ ከጥፋት መታረም እንጂ እንደዚህ ያረጉብኝ፣ ቪዲዮዬን ወስደው ቁራርጠው፣ በእንደዚህ ቀጥለው፣ በእንደዚህ በጥሰው ምናምን ምንድን ስሙ እኔ ሊያሸማቅቁኝ ሞከሩ ምናም የሚባል ነገር ብዙም ውሃ አነሳምና ኃላፊነታችሁን ውሰዱ ብይላለሁ። ያ ማለት ግን ሰው ይስደባችሁ እናንተ ባወጣችሁ ቁጥር እኔ ስላወጣው ስለ ልጆቼ ሰው ይስደባ ማለት አይደለም። ግን ከቁጥራችን ውጭ ስለሆነ ዓለም ስለዚህም በማንም ሰው ሰበብ ከምናደርግ ራሳችን ኃላፊነት ውሰድ አሁንም ደግሜ ደጋግሜ ነው ምለው ለማንኛው ለዛሬ የነበረ እንደ ባና አወራ ደስ ሲል የነበረ። ግን እንደነገርኳቸው ስቲል ስቲል አሉ ሰዎች፣ በቃ እንደዛ የሚያረጉና ትንሽ ስለተከፋው ነው ስሜት አይሆኝ ስሜት አይሆናችሁ ቪዲዮ አትልቀቁ። ለማንኛውም ለዛሬ የነበረ ቪዲዮ ይሄን ይመስል ነበረ። አዲስ የሆናችሁ የቻናል የቻናል ሰብስክራይብ እያረጋችሁ የቻናል ቤተሰብ ሁኑ። ፕሮግራሚን ደግሞ ከወዳችሁ በላይ ፍቅራችሁን ግለጹ፣ አስተያየታችሁን ጻፉ። ማንኛውም አይነት አስተያየት ቢሆን እቀበላለሁ፣ ሀላፊነቴን እወስዳለሁ። ሆነ ላችሁ ጥሩ የሚሆን መጥፎ አስተያየት ምንም ችግር የለብኝም፣ አነባለው። ጻፉልኝ። በመከባበር ቢሆን ደስ ይለኛል፣ ካልሆነም ደግሞ እቀበላለሁ። ለማንኛውም በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ሁሉልኝ። ባይ ባይ